ደግሞ ቀልዱን ሁሉ እያሰብሽ አልቀሰች ትችላለሽ። በምናባችን ቢደረግልን ብለን እያሰብን ቀኑን ካልገፋ ነው እኛም ተስፋ እንቆርጣለን እና ደግሞ ደርስ አይደለም ግን ይህን ሦስት ቀን ምንም ደህና አይደለሁም። በቃ ያመኛል፣ ያዞረኛል፣ እንደዚህ አቅለሽልሾኛል። ወደ መጸደዳ ቤት ስመጣ ደግሞ ምንም የሚወጣኝ ነገር የለም። ቆይ፣ ምንድን ነው እሱ የማያስማማሽ ምግብ አስቻል? እን አይ፣ ምግብ ሲታየኝ ሁላ ነው የሚያስጠላኝ። አንቺም ቤት እንዳትሄድ ደግሞ ን ያ ሊከፋመም አላመመኝም። እኔ አላምንም፣ ብቻ እየጠረጠርኩት ያለሁት ነገር እንዳይሆን። እኔ የምልሽ ቆይ፣ ከያፌት ጋር የተፈጠረ ነገር አለ እንዴ? ማለት ምን አይነት ነገር ጻል? ከሆነ ጧት ማታም ነው የምንጣለው። ከዛ ውጭ ግን ዛሬ ወደ ድርጅቱ ይጪ ነበር። እያወረለው እኮ ግልጽ አማርኛ ነው። ከያፌት ጋር አብረሽ ማድረግ ጀምረሻል። እሱ ነገር ታሪኩ ብዙ ነው። ቆይ የምታመን ጋር ምን ያገናኘዋል? ማለቴ ምን ልጠቁምኝ እያሰብሽ ነው? ምናልባት እርጉዝ ልትሆን ትችያለሽ። ፊልም ላይ እንዳየሁትና ሶሻል ሚዲያ ላይ ስለ እርግዝና ምልክቶች ሲወራ እንደሰማሁት ያልሻቸው በሙሉ አሁን የእርግዝና ምልክቶች ናቸው። ዛ ሊሆን ይችላል። ማለቴ ስለ ቴሊሳምር ነው ማለት የወንድሜ ልጅ ሊሆን ይችላል። እሱን ሌላ ጊዜ እነግርሻለሁ። አሁን ልብስ ልቀይርና ወደ ሆስፒታል እንሄድ። ስለዚህ ነገር ዛሬውን ማወቅ እፈልጋለሁ። ለ ቆይኒ በእናተ ጥፋት በየጊዜው መቀጣት አለብኝ። ስሙ እጥፍ ገቢ ማስገባት አለባቸው እየተባለ ከቀን ጀምሮ ለሊቱን ሙሉ የሚፈራረቁብን ወንዶች ለምን ይመስላችኋል? ሌሎች ሴቶች የሚያስገቡት ገቢ ስለቀነሰባቸው ጥፋታት ፍተው ስለተገደሉ ሁሉንም ገቢ በእኛ ማስገባት አለባቸው ሲባል ሰምቻለሁኝ። እና ከእኛ ጋር ስለተጣላች ቅጣቱን ይቀንስልሽ ይመስልሻል? በቃ ተረጋጉ። አሁን የምንጣናበት ጊዜ አይደለም። አው ሁለት የማይሰሙ የማይለሙ በድን ሴቶች ከኛ መሀል አሉ። በተለይ ደግሞ ከትንሽ ደቂቃ በኋላ አለቃ መምጣቱ አይቀርም። ሰላም አንቺ ተረጋጊ። እሷ እንደሆነች አንዴ ጤናዋን አታለች። እሷን ታይ ከምንል ደግሞ አንቺ ትሻያለች። ሰላም እባክሽ ታይ። ኧረ እኔ በጣም ቀውስ ነኝ፣ አይደለም እናንተ ደግሞ ጤነኞች አይደል? እሺ እባክሽ አንድ ነገር በኝ፣ እኛም እኮ ተጨነቀ። ሰሊ ምንም ማያቅጻ ልጅ ሞተ፣ ላድነው አልቻልኩኝም። ዝም ማለት አልነበረብኝም። ወይኔ ሄዋል በቃ እንደዚህ ነኝ። እንደዚህ ደካማ ነኝ። እንደዚህ አትበይ። ሁላችንም ተጎርተናል። ልክ ዛሬ ሲገዱ ጋሳዩ የኔ ነገት ታላቁ ሶስት ጊዜ አንዳትን ሲደፉብኝ ያቸው ፈጣሪ ሆይ፣ ከዚህ በላይ መበርታት የሚችል አይመስለኝም። እንዴት ነው ይህን ሁሉ ነገር ማለፍ የምችለው? ቆይ እንደዚህ ራሴን ያረከስኩት ሴትነቴን የሰጠውት ለዚሁ ነው። ምንም ማድረግ የምችለው ነገር የለም። በቃ ይሄ ብቻ ነው ማድረግ የምችለው ሰው ሲገደል እያየው ዝም ማለት እሺ እስከ መቼ ሁላችንም አንድ በአንድ እስከምናልቅ ድረስ እባክን ፈጣሪ ይርዳኝ እንዴ፣ እማዬ ለምን የምትነሺው? የምትፈልጊው ነገር ለኔ አትነግሪኝም? መናገር ስለቻልሽ ብቻ መንቀሳቀስ መቼ ይመስልሽ። እንዴ፣ ምን ላድርግ ልጄ። በራሴ እኮ ወደ መጸዳጃ ቤት ሊድ ብዬ ነው እና ለኛ አትነግሪኝም? እኛ ድግፈን እንወስድሻለን። እኔማ ዛሬ ደህና ነኝ። ሰሞኑን ያስቸገርኳችሁ በቃል ብዬ እኮ ነው። በዛ ላይ ደግሞ ቢኒያም ምንም ደህና አይመስልም። እሱስ፣ ልክ ነሽ አይደለም አሁን ላይ አንቺ ደግፍ ቀርቶ ለራሱ ራሱ ድጋፍ ያስፈልገዋል። አጎቴ ቢኒ፣ አጎቴ ምንም እየሰማን አይመስለኝም? እንዳለን እንደለን እራሱ እረሱታል። ቆይ ግን ማን እንደዚህ እንዳደረገው አልነገራችሁም? ኧረ አልነገረ ነው። እኔ የምልሽ ማይ፣ ቀስ ብዬ ስልኩን በወስድበት

ፈቃድ የለምድ ነው ስል የምትወስደ ይቅርታ። አጎቲ ብንጠራህም ብንጮህም ምንም ልትሰማን አልቻልክም እንዴ? ቆይ ደግሞ እነዛን ሰዎች ማግኘት አልፈልግም። ጽዮን የምትባል ሴት በቅታኛለች ምናም ስትል አልነበር። ሰላም ሰላም፣ ውዲና የተከበራችሁ የቻናል ቤተሰቦች ሰላማችሁ በዘ ተተረፍረፍ ትላለለን። ዛሬ ደግሞ ሀረግ ክፍል ዘጠና ስድስትን ይዘን ከቸች ብለናል። ላይክ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ጽሩ የእኔ ጨረቃ ከማናረግዘች ልጁ የማን ነው? ያፌትስ ናታስ የሳማ ምን የሚል ይሆናል? ምን የሚፈጠር ይመስላችኋል?

ስርዓት ጓደኝነት ጥቅሙ የማይለካ ነው። አንድ ሰው ጓደኛ ሲኖረው የሚመካበትና የሚወደው ሰው እንዳለው ማሰቡ ብቻ የራስ መተማመን ይሰጠዋል። እኔ አንተ ከጎኔ ካለ አልፈራ። አንተ ከጓደኝነትም በላይ ቤተሰብ ነው። ተውበናት፣ አሁን ያልከውን ነገር የድሮ ናታን ቢናገረው በጣም አምኖ ነበር። የአሁኑ ናታን ግን ለራሱ ቅድሚያ የሚሰጣቸው ብዙ ነገሮች አሉ። በጣም ጊዜ ነው መሰበር ይልቅ ስለ እህቱ ልዩ ከእኔ ልብ መሰበር ይልቅ ስለ እህቱ መጎዳት ይጨነቃል። በጣም ራስ ወዳድ ሆናል። ና ተነስ። ይህን ነገር እዚህ ማውራት የለብንም። መጣላትን መደባደቡን ካለብን ብቻችን እናደርገው። ጓደኛ ማማቾች የራሳቸውን እዴት፣ የራሳቸው ጸብ፣ የራሳቸው ሚስጥር አላቸው። በልታነሳውን እንውጣ። ይህም ውስድ ቦታ አለ። ከአንተ ጋር ወዴትም ማለደማልኩ እየተደበቅ ወደ ምታገኛቸው ጓደኞች ድ እነሱ ብዙ ነገር ይጠቅመዋል። እኔ ምን አለኝ ግን አጠቅመዋል። እስኪ መጀመሪያ ተረጋጋ ናታን። እና ቢኒያም ለምን ተጋጩ? መሀላቸው ውስጥ ላይ ምን ተፈጥሮ ነው? ምንስ አጋጠማቸው? ወዴትስ እያመራ ነው ናታን ናታንስ እንዴት አይነት ለውጥ ላይ ቢኖር ነው?